እንዴት ናችሁ ነገር ፏ ብሏል መብራት ፏፏ ብሏል መብራት አይሰማም ይመስለኛል፣ ወይም ድምፅ የመቀነስ ስላለብኝ። ድብልቅልቁን ያወጣሁት ላጽዳ። እዚጋ እናውራለን የተጨዋወትን። ትንሽ ስራ ስላለኝ እሷን እየሰራሁ ትንሽ እናመሻለን። ድምፆን ላጥፋው። እዚህኛ ኮሜንታችሁን በቅርብ ለማየት እንዲመቸኝ ነው። እዛ ጋ ይርቅብኛል። እንዴት ናችሁ? እንዴት አመሻችሁ? እንዴት አደራችሁ? እንደ የሰዓታችሁ አቆጣጠር መጠን ገብቼ ነበረ። አሁን በድጋሚ መጥቻለው። ስራዬን እየሰራው ትንሽ እናውራለን። እዚህ ጋር ደግሞ ራት ስሰራ እኔ ሲያረኩትን ጸዳ ጸዳ አድርግና ወደሚቀጥለው ስራ ይሄዳለው። እንደዘር ኮሜንታችሁን አያለውን የተረጫጭ ዘይት አለበት እና ላዩ ላይ እሱን ጸዳ ጸዳ አድርገው እና፣ ነገ ደግሞ የልጆች ንሳ የተወሰነውን ስራ ቃል ጊዜ ለጠዋት ሚቀርልኝ እሱን እየሰራ እናመሻለን ማለት ነው። ቀን ቡና እያፈላው ነበር። ባይሆን አሁን ሻይ ላይ እንጠጣለን፣ ለማታ ሻዩ ይሻላል። ስራችንን እየሰራን ሻያችንን እየጠጣን። ይቅርታ እንዴ ወደዚህ ሆኛለሁኝ። ያንን ላጽዳው ብዬ ነው የተረጨጨ ዘይት አለበት ነው። ዝባብ ያረኩበት ደግሞ ዋና ምክንያት ይሄ ከካስኮ የሚገዛ የቃ ሳሙና በጣም ጠንካራ ነው። እጅ በጣም ነው የሚያደርገው እና እንደሱ በሱ ከምታጥቡ ሰዎች በቃ አሪፍ ነው፣ አረፋው ምናምን አያልቅም፣ ፍራም ነው። ግን በእጃችሁ በባዶ የምትጠቀሙ ከሆነ ቆዳችሁን በጣም የሚያደርግባችሁ ይሄ። እንኳን ስጨርስ አጸደዋለሁ። ትንሽ ቀለል ዜና ከዛ ካሮት ይዤ እመጣለሁ። ካሮት ስለሚያስፈልገኝ እንደ እጁ ስለሆነ ያለው ይቅርታ እንግዲህ አንዴ መጣሁ። ይሰማኛል ይሰማችኋል፣ ብዬ ድምጽ አስባለሁ። ማይኩ ስላለ እዚህ ላይ ማስተካከል የምችለው ነገር ይኖረዋል ሰው